ስሜ ወደ ሰንበት ገብታ ይባላል። ስሜ አምዴ በዛ ባላለሁ። ከዚህ ከመገር ወያዙ ቤተሰብ ውስጥ ነኝ። የዚህ የገጠሩ ኮሚቴ ሰብሳቢ ነኝ። ከቡ ጉማ እባላለሁ። የመጣሁት ለዚህ ፕሮግራም ሲ ተብሎ ከአዲስ አበባ ነው። እኔ ስሜ ደስታ እጃሞ ይባላል። የመጣሁበት ከከምባታ ዞን ዱራሜ ከተማ ነው። ስሜ አጋዚ ያይቆብ የኖሪ ከሀዲያ ዞን ቤተሰቡ አባቶች እንደሚነግሩን ከ300 ዓመተ ምህረት ጀምሮ ሲከበር የነበረ እና ከትውልድ ወደ ትውልድ ሲቀላደብ የቆየ የዘር ግንድ ወይም የዘር ሀረግ መነሻ መሰረት ነው። ይህ የዘር ግንድ መነሻ መሰረቱ አባቶች እንደሚነግሩን ከሆነ በጠድሞ የኢትዮጵያ ግዛት ከነበረችው በኤርትራ አገር መጥተው በዚህ እንደ ሰብተሩ የሚረደሩ ነው። እንግዲህ ወያዞ አመጣጥ አባቶቻችን እንደነገሩን ከደቡብ ኤርትራ ከሰሜን ትግራይ አርገው በዚህ በጎንደር ደብረታቦር ከጣና ሐይቅ ባሰ ሰሜን እየሰፈሩ እየቆዩ ባህሉን፣ ቋንቋውን፣ ህብረተሰቡን እየመሰሉ በጎጃም ክፍለ ሀገር አልፈው ወደዚህ ወደ ኤነሪያ ዛሬ ኤነር እነሞር እና መገር አካባቢ እንደገቡ ካሁን በፊትም ፕሮግራሙ አለ። በአባቶች ዘመንም የቆየ ነው። በእርግጥ እኛ ጋር ከተካሄደ ቆይቶ ነበረ። ትልቁ ነገር ከስር የመጣው ትውልድ ለማስተዋወቅ ነው። ሌላውም የስራ ልምድም የምክርም አገልግሎት ይኖረዋል እና ትልቁ አላማው ግን ቤተሰብ ከቤተሰብ ጋር ለማስተዋወቅ ነው። ዞን የሚገኙትን የመገር ድልገራድ የተበታተኑትን ወንድሞቻችንን ሰብስቤ አንድ ላይ አድርጌ ዛሬ በጣም ሰፊ የሆነን ህብረተሰብ በማቀላቀል ከአንድም ሁለት ሶስት ወደዚህ መጥተን እኔ ግን ሲጀመር ከልጅነት ጀምሬ እዚህ አብሬያቸው በለቅሶ፣ በደስታ፣ በሰርግ፣ በሁሉም ነው ሲሳተብ የነበርኩት ነው። እኔ ደግሞ በከንባታ ያለሁትን በሀዲያ ውስጥ ያሉትን አሰባስቤያቸው እየመረው ያለው ነኝ። የወያዞ ቤተሰብ ስብሰባ ነው ይሄ ስብሰባ። ያው አላማው አጠቃላይ ቤተሰብን በተለያየ ቦታ ነው ያለው። ከቻሀ አለ፣ ካልያ ላይ አለ፣ ከንባታ ላይ አለ፣ እንደዚሁ መገር ላይ አለ፣ ኤድነር ላይ አለ። ይሄ ቤተሰብ የአንድ ቤተሰብ ልጆች ናቸው፣ እና ይሄ ቤተሰብ በተለያየ ቦታ ተበታትኖ ያለን ቤተሰብ የትውውቅ ነው። የተለያዩ ፕሮግራሞች ይኖራሉ፣ የተለያዩ ችግሮች ይኖራሉ። በዛ ችግር ሰዓት ደግሞ ለመሰባሰብም ለመረዳዳትም ጭምር ነው። ሌላው ከዛ አልፎ ደግሞ እንደ አካባቢ ጠቅላላ ከዚህ ቤተሰብ ወጣ ብሎ አጠቃላይ ባሉ በሀገር አቀፍ ደረጃዎችን በሚደረጉ ልማቶች ላይ የበለጠ ጠንክሮም ለመሳተፍም። የተለያዩ ችግሮች በመጣ ሰዓት ደግሞ ለመረዳዳትም ቤተሰብም እንደ ቤተሰብ ለመተዋወቅም ጭምር ነው እና ይሄ ያው ከትውልድ ትውልድ የሚሸጋገር ነገር ነው። እኛ ለልጆቻችን ይሄ ነገር በዘመናዊ መልኩ ተቀርጾ የሚቀመጥላቸው ትውልድ ማስቀጠል ይሆናል እና ለዛ ተብሎ የተሰበሰበ ስብሰባ ነው። ጠቀሜታውማ አሁን በርካቶች አንተዋወቅም። በዚህ አጋጣሚ እንኳን በርካታ ከስር ያሉ ትውልዶች አባቶች እንተዋወቅ ይሆናል አባቶች ልጆች ግን አይተዋወቁም። እነዚህ ለማስተዋወቅና በክፉም በደጉም ለመገናኘት ነው። ዛሬ ደግሞ ይኸው አሁን በዚህ በጉራጌ ዞን ይህ ስብሰባ ሲደረግ እኔም እንዳጋጣሚ የመጀመሪያ ነው ይህን ስብሰባ ለመሳተፍ ደስ የሚል ነው። ይህ ደግሞ የብሔረሰቦችን ብሔረሰቦች ጎሳዎች አላት ጎሳዎች ደግሞ ከዛ ደሞ ውረድ ብለው ያለ ቡድን አለ። ይህ እንዲ ሲደረግ ደግሞ መተሳሰርን፣ አንድነትን አንድነትን የሚያሳይ ነው። ደግሞ እንደ ሀገርም ቢሆን እንደ ሀገርም ቢሆን ለሀገር ግንባታ፣ ለሀገር ልማት፣ ለሀገር በሚሆነው ነገር ይህ በህብረት ያለ ህዝብ ተባብሮ በሁሉም አቅጣጫ ለልማት ስራ ቢሆን አገሬን ለመከላከልም ቢሆን ትልቅ ኃይል እንዳለው ነው እኔ የሚያምነው። በጥር ወር የድል ገራድ ልጆችን ከዛ ሰባ አራት ወንድሞቼን ይዤ መጥቼ ተሳትፌ ያለው አሁንም ወደ ሀያ የሚሆኑት ናቸው ከኔ ጋር በአመራር ደረጃ በዩኒቨርስቲ ሌክቸረርነት ውስጥ ያሉት ኢንጂነሮቹን ብዙ ተሳታፊዎች አሉ። እነሱም ደስተኞች ናቸው። ምክንያቱም እዛ በሲምንጂ አገሩ ዛሬ ትናንት ብቻ እየረገጡት አሉ። ግን ነፍቆት ሰውነታቸው እየጋለ ሲወቀሱ ስናደዱ የነበሩት ዛሬ በማግኘታቸው እጅግ ደስተኞች ናቸው። ልፎን መልክት የሀገር ታሪክ ቤተሰብ የህብረተሰብ ምስረት መሰረት ነው። ቤተሰብ ካል ተንከባከብ ነው ቤተሰብ በጥሩ ሁኔታ ላይ ካልያዝ ነው የዘር ግን ግን ካላወቀ አገርን መምዛት፣ አገርን መቆጣጠር፣ አገርን መቀበል አይቻልም። እና የህብረተሰብ መሰረቱ ቤተሰብ ስለሆነ ከዚህ ቤተሰብ ጀምሮ ትውልዱ ቤተሰቡን፣ አገሩን፣ ህዝቡን እንዲያውቅ ማስቻል እንዲሆን ነው። ቡድኖች እንዳሉ እኛ ጋም ቡድኖች አሉ። እዚህ ያሉት ማታ እንደነገርኩም ደግሞ እኔ አባቶቻችን ነግረው አመጣጣችን ከጎንደር የወያዞ ቤተሰብ መሆኑን ከዚህ አካባቢ አንድ የአገር ሽማግሌ ወደ ከምባታ ሄደው ነግረው አባቶቻችን ለተወሰኑ ዘመናት ወደዚህ ይመላለሱ ነበር። ወደ መገር ሲመላለሱ ቆይቶ ክፍተት ተፈጠረ፣ አባቶቻችን ሞቱ። እንደገና እዚህ ያሉትም አባቶች ሞቱ። አንድ የሆነ የቃል ቅብሎሽ መረጃ ነበረ ከነዛ አባቶች ወደ ልጆቻቸው ያስተላለፉት ያን እኛ በሰማነው አይነት ይህንን ሰምተን ወደዚህ በስልክ መገናኛት ጀመርን። በስልክ በስልክ የጠየቅኩት ጉራጌ ዞን ባህል ቱሪዝም ነው የፈለግኩት ኤነር ውረዳ ነው ጉራጌ ዞን ኤነር ውረዳ ባህል ቱሪዝም ለሀገር ሽማግሌዎች መልእክት ያስተላለፈ በዛ ምክንያት አሁን ይህ አይነት ግንኙነት እኛም እንድንሳተፍ አደረጉ። ህብረቱ አንዳንዶቹ የእኛ የዚህ የወያዞ ቤተሰብ ባለመቀራረብ ባለመቀራረብ ጥልቀት ባለ ሁኔታ የዚህ አይነት ፕሮግራም መኖሩን አይረዱም። እኔም በስንት መንገድ ሄደ ነው በስንት አቅጣጫ ፈልጌ ነው ያገኘሁት። በእኛ አካባቢ ያሉት እኔ እየመራቸው ያለው ይሄ በምሰሶ ደረጃ አባወራው እስከ 1500 እስከ 2000 የሚሆኑ አሉ። በከንባታም አሁን ሀዲያ ዞን ውስጥ 13 ወረዳዎች አሉ። በዛ ሁሉ ስብጥር ያሉት ናቸው። ከህብረተሰቡ ተስማምተው የስራ ፍላጎታቸው ታታሪዎች ናቸው። እዚህ የበለጡን እንደዚህ ባይሆኑም በእርባታ ስራ፣ በከብት እርባታ፣ በእርሻ፣ በንግድ በጣም የታወቁት እና ሲመጥሩ የሆኑ ወገኖች አሉ። አሁን ይሄ ዛሬ የተገኘው የቤተሰቡ አባል በሙሉ ሙሉ በሙሉ አይደለም ተውጣቶ ነው የተወሰነ የተወሰነ ሰው ነው። ቅድም በቁጥር ሲገለጽ ነበረ እና ከየቦታ በቁጥር ተገድቦ ነው የመጣ። ቀጣይ ደግሞ ይሄንን አጠቃላይ ትውልዱን የሚሰበሰብበት ሁኔታዎች በተለያዩ ልማታዊ ሁኔታዎችም የሚደገፍበት ሁኔታ ከዚህ ተሞክሮ ሌሎችንም አካባቢዎች የሚሰፉበት ያው ቀጣይ ደግሞ ሲደረግ ወደ ሀገር አንድነት ነው የሚመጣው። ከቤተሰብ ይነሳል፣ ወደ ጎሳ ይሄዳል፣ ከዛ ደግሞ ወደ ሀገር ነው የሚሄደው። እንደ ኢትዮጵያ ሀገር አቀፍ የሆነ ያው አንድነትን የሚመሰክር ስለሆነ አንድነትን ለማጠናከር ነው እና ቀጣይ ይሄ ነገር መቀጠል ያለበት ነገር ነው። ያው በተለያዩ ቦታዎች አንድ ጊዜ ኤነር አንድ ጊዜ መገር እንደዚሁ ቻሃ እየተካሄደ ነው የሚደረገው በዚህ እንትን በጣም ብዙ ነገር ነው ትውቅ የሚደረግበት ማለት ነው አሁን እርስ በርስ ማይተዋወቀው ሰው በተለያዩ በተለያዩ ስራዎች ላይ ለመደጋገፍም ለመረዳዳትም ተሞክሮም ሼር ለማድረግ ተሞክሮዎችንም የተለያዩ እንትኖች አሉን እና ይህንንም እንትን ለማለት ነው እና ቀጣይ ያው መቀጠል አለበት በሰፊው በዚህ ብቻ ሳይሆን ሰፊ ሆኖ ተወላጁ በሙሉ የሚሰበሰብበት ሁኔታ ቅድም ኮሚቴ ተዋቅሯል። ኮሚቴ የተዋቀረበት ምክንያት ያ በከተማም በገጠር የተባለ ያን እንትን አመታዊ ጉባኤ ሲደረግ ብዙ ነገሮች መስራት ይችላልና በዛ አንግል ታይቷል። ቀጣይ ዙር ይህን ነገር እንዲያው እንዲረዳም እንዲጠያየቅም አባቶቻችን በቃልቅ ብሎሽ ነው። ይህንን ለእኛ አስተላለፉት፣ ይህንን እኛ ተቀበለን ነው። አሁን እኔ በጣም የፈለግኩ እኔ ነኝ ተሳካልኝ። ደግሞ ለእኔ ከተሳካ እኔ ደግሞ ለቀጣይ ትውልድ የሚያስቀምጠው ነገር ቢኖር በተለይ ለወጣቱ ትውልድ በጽሁፍ በጽሁፍ አስቀምጣለሁ በጽሁፍ አስቀምጣለሁ፣ በቃል ይነግራለሁ ዘመዳሞች እንደሆነን መጣየቅ እንደሚያስፈልግ ቀጣይ ያስፈልጋል። ሌላ ጊዜ ያው በአነስተኛ ቤተሰብ በመስቀል በተለያዩ ፕሮግራሞች ልጆቻችን ይዘን መጥተን በተለይ በአረፋና በመስቀል በዓል ከቤተሰብ ጋር ትውውቅ ያደርጋሉ። በተለይ ከከተማ ስንመጣ ልጆቻችን ይዘን ነው የምንመጣው። ሌላም ደግሞ ጉራጌን ወዳድ የሆነ ህዝብ የጉራጌ ብሔረሰብ በብዙ አካባቢ ነው ሰርቶ የሚበላው ያ በሀገር አቀፍ ደረጃ እንደ ሀገር ነው የሚሄደው እና በሀገር አቀፍ ደረጃ አለ። መስቀልን ጉራጌን ለማየት የሚመጣ ይኖራል። በዛ ሰዓት ትውልድን፣ ሌላውም ጉራጌ ሌላውም ብሔር ከአማራውም ከተለያዩ ብሔሮች ከትግራይም ከተለያዩ ብሔሮች ይዞ ነው የሚመጣው ብቻውን አይመጣ። ስለዚህ እዚህ አካባቢ አሁንም እንደዛው ልጆቻችንም ሌላውም ኢትዮጵያዊ ሁሉ መጥቶ የሚያይበት ሁኔታ መቀጠል አለበት የሚል ነገር ነው ያለ። እኛ እንደ ከንባታ ከንባቶች ነን። ህብረታችን በጣም የጠናከረ ነው። በሁሉም መዘጋጃ፣ በማህበራዊ ኑሮ፣ በሚያስፈለገው ነገር ሁሉ ከንባታ ማለት እኔ ነኝ። ከንባታ ማለት እኔ ነኝ። በሌላ በኩል ደግሞ እንደዚህ ሲቆጠር ደግሞ የወያዞ ቤተሰብ አባል ነኝ። የወያዞ ቤተሰብ አባል መሆኔ ወላጆቼ የተረዱት እኮ የዛሬ 61 ዓመት በፊት ነው ያውቃሉ። አልተጻፈም እንጂ በቃል ለእኛ አስተላለፉ እንጂ ስለዚህ እንደ ከንባታ ህብረታችን የጠነከረ ነው፣ ልዩነት የለም። እንደገና ደግሞ ይሄ አብሮ መኖሩ እኛንም ደግሞ ልዩ ሰዎች የሚያደርግ አይደለም፣ ልዩ ሰዎች አያረገንም። አሁን አንዳንድ ጋር ስናይ እናንተ እኛ ናችሁ፣ እናንተ እነሱ ሌላናቸው ናቸው እያሉ ሲያከፋፍሉ እንሰማለን። አይደለም ምንም ብንሆን ምንም ያው የዘር ሀረጋችን ግንዳችን እዛ ቢሆንም በከምባታው ላይ ህብረታችን የጠነከራ ነው ለማለት እፈልጋለን በጣም ደስ የሚል አሁን በእርሻ ስራ ጎበዞች ናቸው የሀድያ ጎተራ የጉራጌ ጎተራ ነው የሀድያ ሰንጋ የጉራጌም ሰንጋ ነው እና በማንኛውም ኮሚኒኬሽን በጋብቻ ብዙ የተቀላቀሉ አሉ። አሁን እኔ ሶስተኛ አባቴ ነው። ከዛ ወደዛ ከድልገራድ ከወንጀላ ቤተሰብ እንዲሁም ደግሞ የግርጆ ቤተሰብ ሁለት ወንደማማቾችን ይዛያለ ግርጆና ወንጀላ። እና የነዚህ በጋብቻ ተሳስሯል፣ በአምቻ ጋብቻ ይሄ ደግሞ የሰው ፍቅር የተቀላቀለ ነው። ወጣቱማ ይህንን ቤተሰባዊ ግንኙነት እንዲረከብ ነው እንዲያስቀጥል ነው። ትልቁ ዓላማችንም ይሄ ነው። ይሄ መቋረጥ የለበትም። እኛም ከአባቶች የወረስነው ነው። ልጆችም ከእኛ መውረስ አለባቸው። ይህንን ጉዳይ ከእኛ መውረስ አለባቸው እና ለወጣቶቹ ይህንን ነው ማስተላለፉ። እንግዲህ ያው ቅድም እንደተባለ ቤተሰቡ ከ13ኛው ክፍለ ዘመን ጀምሮ በቃል ሲወርድ ሲወረድ የመጣ እንጂ የተጻፈ ታሪክ የለውም። ነገር ግን አባቶች ይሄ ቤተሰብ የተገኘበት ስኑታፍ በቃል ሲያወራሉስን ይመጡ ናቸው። ግን አሁን የነገሩ ዋያዞ የሸሃ የሆረዣራ የኤነሩ ዋያዶ ፈልገውት ሳይሆን ሌሎች የዚህ ቤተሰብ አባላት ነን የሚሉ እነዚህ ሀዲያና ከንባታ ውስጥ አለን የሚል የዘርግንዳቸው ቤተሰቦቻቸው በነገራቸው መሰረት የያዙ የዘርግንድ መሆኑን አጢ ነው አውጣው አስተላልፈው፣ አሁን ደግሞ እኛ መፈጠሪያችን እዚህ ነው፣ አገራችንም እዚህ ነው። ስለዚህ እናንተ ብለው በመሻት ወደ ማበሩ ተቀላቅለው የዘርግንዳቸውን ፍለጋ እነቲኑ ያካተተው ኮሚቴ ተቋቁሞ በሂደት ታይገኛ ነው። የመጨረሻ አሁንም ቢሆን የሁለቱ ብሔር ሀድያም ይወዳል ይህንን ህብረተሰብ፣ ይህ ደግሞ ጉራጌም ያን ህብረተሰብ ይወዳል። ስለዚህ በፍቅር እንደ ጥንቱ ቢኖሩ እንዴት መልካም ነው። እኔ የሚያስተላልፈው አሁንም አገራችን ኢትዮጵያን ሰላም ያድርጋል እና ዳር ድንበር የተጠበቀ ይሆን እና ጸጥታ ሰላም የሰፈነባት አገር አንድነቷ የከበረባት ባንዲራ የሰፋባት ባንዲራ ሳትነቃነቅ ሳትወላወል አገሪቱ ሳትሸራረፍ አንድና ንጹሕ ኢትዮጵያ እንድትፈጠር መልካም ፍላጎቴ ነው። ትውልዱሉ ይህንን ቀጥለው ኢትዮጵያን አንድ ለማድረግ ጥረትና ትግል ማድረግ እንዳለበት ነው መልእክቴን የሚያስተላለፍ